ያኔ የማና ታሪክ ነው እባክሽ፣ የአንቺ ታሪክ ነው። እንዴህ ምን ነው መስረቅሽን አታሚኝም እንዴ? ሳልሰርቅ እንዴት ነው እንዳምንልሽ? የምጠይቅኝ አፍሽ ምንም ቢል ልብሽ ግን ላ ባንዶዎች ጠንቅቆ ያውቃል። ትሰሚኛለሽ? ከዚህ በኋላ ታሪኬን የግልሽ ለማድረግ ብትሞክሪ አንቄ ኖሽ ንውገልሽ። እንደዚህ በቀላሉ የምትሸበር ነው እንደ የሚመስልሽ? አንቺ በቀላሉ ማትሸበሪ ልትሆኝ ትችያለሽ። እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ልቀቂ እባክሽ። ጀግና አይፎክረም ጀግንነት በልብ ነው እያልሽ እና ጀግና ልብ ብቻ ሳይሆን እውነትም አለው። ስለዚህ መረጃዎች ያሉት እኔ ጋር ነው። ይሄ ደግሞ ከማንም በላይ ጀግና ያደርገኛል። ታሪኬን እና ምስክሮችን ልትሰርቂ ትችይ ሆናል፣ ግን መቼም ቢሆን እውነቱን ልትሰርቂያች። እሱን ደግሞ በምርመራ አረጋግጥልሻለሁ። መቶሽልኛል ማለት ነው። ኧረ ምነው፣ እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈራድብሽም። አስራ ስድስት ዓመት እኮ ቀላል አይደለም። ግን እኮ ቋንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም። ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል እኮ። ልጅ መተሽልኛል ማለት ነው። እኔ እኮ ሲነግሩኝ አላመንኩም ነበር። በውማይ ባታውቂኝም አልፈርድብሽም። መስፍን እባላለሁ፣ የእነ ሰላም አባት ነኝ። አውቃሃለሁ እኮ እና ለምን መደንገጥ ሳይሆን የሆነ ባለው ነገር ላይ መጥፎ ስሜት የሚሰማኝ መስሎሽ አይደል? በምኑ? ያው ልጅ ነኝ በማለትሽ ነዋ። አላወከኝም መሰለኝ አውቄሻለሁ። ይውልሽ፣ እኔ ምክንያታዊ ሰው ነኝ ማለት አንቺ ወጣት ልጅ ነሽ፣ ያደረግሽን ሁሉ ብታደርጊ አልፈርድብሽም። በዛ ላይ ደግሞ በጣም ታማሚ አባታለሽ። ልጅቷን ምን አድርጊ ነው የምትያት? አንተ ምን አገባ አሰሪዋ እኮ እኔ ነኝ። ማን ነው ስምሻ? ስምሻና ላናገርሽ ስለምፈልግ ወደ ቤት እንዳትሄጂ። ከእኔ ውጭ አባት አለሽ እንዴ? አንተ አባቷ ነህ እንዴ? እና ምንሽ ነኝ? አንተ ለጨዋታው ነው። እሺ፣ በተደጋጋሚ ስራ ስለቀረው እንዳይከፋቸው ብዬ ነው የመጣሁት። አባዬ፣ የፈለግከን ስለ ሀና አባት ታሪክ ለማውራት ነው እንዴ? ይቅርታ፣ ማን ነበረ ስምሽ? ስሜኑ ምራሳ አይደል። አባ፣ ይቅርታ በጣም ስም መያዝ ላይ ብዙ አይደለሁም። የሀናን ስም ግን አልረሳኸውም ለምን እንደሆነ አላቅም፣ ብቻ የሀና ስም ግን አልጠፋኝም። ጋሼ በድጋሚ ቅርታ ግን መሄድ አለብኝ። እሺ እዚህ ቤት ምንም ፈልጋችሁ ብትመጡ እኔ ምንም አያገባኝም። ማለት እኔ ልጅ ሴትን ነው የምፈልገው። ስለዚህ ስለዚህ ምርመራው ግዴታ ይደረጋል። በመጀመሪያ እኔ እዚህ ቤት ምንም ነገር ፈልጌ አይደለም የመጣሁት? ስለዚህ መዋሽበት ምንም ምክንያት የለኝም። ኖላዊ ተከታታይ ድራማ በክፍል 44 ከች ብለዋል። እንዲሁም ደግሞ የሀኒ አባት ከች ብለዋል። ያ ማለት የምናሴና እንዲሁም ደግሞ የሰላምዬ አባት እንግዲህ ከች ብለዋል። የልጃቸውን መገኘትና ወደ ቤት መጣቷን ሲሰሙ እንግዲህ ከረዥም አመት በኋላ ከች ብለዋል። ሰፕራይዝ አድርገዋቸዋል ማለት ነው። እንዲሁም እንግዲህ እርግብና እንዲሁም ሀንዬ እንትን ብለዋል ማለት ነው። እርግብ በጣም ሀናን እየተጫነቻ ትገኛለች ምክንያቱም የኔ ቤተሰቦችን አንቺ ልትወስድ አቺም በማለት እንግዲህ ስታስጨንቃትም እናያለን። ሀናም እንግዲህ እውነቱ ማንጋ እንዳለ እናቃለን። እስኪ አሁን ላይ ደግሞ የሀኒዬ አባት መጡ። ልጄ ሀና ነች በማለት እንግዲህ ሲናገር እሷም እጅግ በጣም ደስ ብሏታል። ምክንያቱም አባት ትክክለኛውን ልጅ ስለ አወቀ ደስ ብሏታል። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት በሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫም ቤተሰብ የሆኑ ነባር ቤተሰቦችም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ እጅግ ሁላችንም በጉጉት የምንጠብቀው አስተማሪ የሆነ ምርጥ ድራማ ነው። ስለዚህ በክፍል አርባ አራት ዛሬ ከች ብለዋል። ዛሬ እንግዲህ የሰላም አባት የልጃቸውን መገኘት ሲሰሙ ከውጭ ሀገር ወደ ሀገራቸው በመግባት እንዲሁም ልጃቸውን እቅፍ አድርገው እኔ ጠፍተሽ የምትቀሪ መስሎ ነበር ስላገኘውሽ እጅግ በጣም ደስ ብሎኛል በማለት እንግዲህ በመጀመሪያ ሀንቼን ነበር ያገኛት። ስለዚህ ሀንቼን ባገኘ ሰዓት እንግዲህ ልጄ አንቺ ነሽ በማለት እንግዲህ መንፈሳቸው ነግሯቸው ይሁን ብቻ አላውቅም። በጣም የተለየ ደስታ ተሰምቷቸዋል። ሀናን እንደ ልጃቸው አይተው ሰላም ብለዋል። እርግብ በወቅቱ ይህን ነገር መቶ ወዲያውኑ መቶ ሀናን ልጄ ሲላት ማለት ነው እጅግ በጣም ነበር እየደነገጠችው፣ እንዲሁም ተደብቃ እያየች ነበረ እና እጅግ በጣም ደስ ብሏታል። ልጄ እያለ ሲያቅፋት አባቷ ሃና የምትለው ግራ ገብቷት በዝምታ በደስታ ተውጣ ነበረ። ምክንያቱም እንዴት አወቀኝ የሚለው ነገር ስለመጣ እጅግ በጣም በድንጋጤ እሷም ሰላም ሲላት ነበረ ማለት ነው። ስለዚህ ልጅዎት አደለውንም ወይንም ደግሞ ልጅዎት ነኝም ብላ አልመለሰችለትም። ግን አባት በናፍቆት ደጋግሞ ሲያቅፋት እሷም እጅግ በጣም ደንግጣ ነበረ። እንግዲህ አባት ያው ቀጥሎ እንግዲህ እርግብንም አግኝቷት ነበረ። እርግብ ጋር ከተገናኙ ሰላም ከተባባሉ በኋላ የኔ ሜላት እኮ ሰራተኛ መቅጠር ትችልበታለች በማለት እንግዲህ እንዲሁም እርግብ ሰራተኛ እንደሆነች እና የቤት አገልጋይ እንደሆነች ያለውን ነገር ይናገራል። እንዲሁም ደግሞ በወጣትነት እንደዚህ አይነት ማጭበርበር ጥሩ አይደለም በማለት እንግዲህ ያው ልጃቸው እኔ ነኝ በማለት ብቻ ታሪኩ ስለተነገረው ነው። በሀኒ ቦታ እሷን ስለሳለ እንደዛ ነገሮችን ሲናገር ነበር። ግን ደግሞ ትክክለኛውን ነገር ይህ ነው። ምክንያቱም እርግብ ወደዚህ ቤት እየገባችው ብርን ፈልጋ ነው። ስለዚህ የሐሰት ልጃችሁ ነኝ በማለት እንግዲህ በሐሰት ወደዚህ ቤት እየገባቸው እርግብ ነች ማለት ነው። ስለዚህ አባት ትክክለኛውን ማን ተንኮል እንደሚሰራ እንግዲህ የተረዱ ይመስለኛል ማለት ነው። እና ውስጡ እንግዲህ እሷ አይደለችም በማለት እንግዲህ እነ ምናሴም እንዲሁም ደግሞ ሰላም ተናግረዋል። ምክንያቱም ልጃቸው ለኛ ያለች ርግብ ነች እርግብ ያው በታሪካ ነው እንግዲህ ሁሉ ታሪኳን እንትን ብላ ነው የመጣችው። ግን ደግሞ ሀና ነች አሁን ላይ እኔ የእናንተ ልጅ ነኝ የምትለው በማለት እንግዲህ ነግረዋል። እኔ ግን መንፈሴ እውነት ለመናገር እርግብ ሳትሆን ሀና ልጄ የሆነች ያክል ይሰማኛል በማለት እንግዲህ ለልጆቻቸውም እንዲሁም ደግሞ ለወይዘሮ ሜላትም ተናግሯል። እና ወይዘሮ ሜላት ግን እንዴት ሊሆን ይችላል? በፍጹም አይሆንም፣ እሷ ከኔ ብር ለመውሰድ ያጭበረበረችው ያለችው ነገር ነው በማለት እንግዲህ የሀኒዬን ሀሳብ እንዲዘጋ አድርገዋለች ማለት ነው። እኔ ልጄ እርግብ ነች፣ እርግብን ተቀብያታለሁ፣ ግን ደግሞ የምርመራው ነገር መደረግ አለበት በማለት አባትም ሲናገር፣ አዎ እሱን ፈቅጃለሁ፣ ምርመራ ይደረጋል፣ በቃ የጋን ጊዜ እናቃለን እውነቱን በማለት ወስነዋል እንግዲህ እርግብም አሁንም ሰላምን ደጋግማ ልክ እንደ ትናት ነው ፓርት እየጠየቀቻት ነበር ምክንያቱም ለምንድን ነው እንዴት ነው ደም የሰጠችሽ ምን ያክል ስታመሽ ነበር ሀናስ እህቴነች የነች ብለሽ እንዴትስ አመንሻት በማለት እንግዲህ ስጠይቃት ነበረ ሰሞኑን ምን ሆኖች ነው በጥያቄ ጥያቄ በጥያቄ የምደራረብብኝ እያለ ሰላም በቃ የኔን ሀናን እየጠረጠርኳት እህቴነች ነች ብዬ ያሰብኳት ደማችን ተመሳሳይ ነው። የእኔ ደም ደግሞ በጣም ከስንት አንድ ነው የሚገኘው ስለዚህ ከእሷ ጋር ስለተመሳሰለና ከዚያ ነገር ሁሉ ስላዳነችኝ ብቻ ግን እህቴ የሆነች ያክል ይሰማኛል። አንቺን ብትሆኝ እሷ እህቶቼ ናችሁ፣ ግን ደግሞ እሱ በምርመራ የሚታወቅ ነገር ነው በማለት እንግዲህ ትመልስላታለች። እንዲሁም ሀኒች አሁንም ፎቶዋን እንዲሁም መስቀሏን ለመፈለግ እየበረበረች ትገኛለች ማለት ነው ያንን ነገር መረጃዋን ለማግኘት እንዲሁም ደግሞ ቀጣይ እንትኗን ለመራመድ ይመስለኛል የምትፈልገው ማለት ነው በእርግጠኝነት ስለዚህ ይህን ነገር እየፈለገች ባለችበት ሰዓት ነበር እርግብ ያገኘቻት ማለት ነው እና ምን እንደምትፈልጊ አውቃለሁ፣ ግን ደግሞ መቼም አልሰጥሽም በማለት ስትናገራት ነበረ። እንዲሁም ደግሞ ሌባ ሆነሽ ደግሞ ወስደሽ፣ አይነ ደረቅ ነሽ፣ የሌባ አይነ ደረቅ አንቺን አየሁኝ በማለት እርግብን ስትናገራት ነበር። እኔ እርግብ ነኝ የፈለግኩትን ነገር አደርጋለሁ፣ በፍጹም የኔን ታሪክ አንቺ ልትወስጂ አቺም በማለት እንግዲህ ሀኒንም እየተከራከረቻት እንዲሁም ደግሞ አንገቷን እዛ ስታስፈራራት ነበር ሀኒም እውነት ከማን እንዳለ አንቺም ታውቂዋለች። ስለዚህ አንቺ መረጃ ስላለች ብቻ አይደለም እኔ ጋ ግን እውነታ ስላለኝ መጨረሻውን አብረን ምናይ ይሆናል ከምርመራ በኋላ በማለት እንግዲህ ስትናገራት ገፍትራት ሞታለች። ሲቀጥልም ደግሞ አባቴ እንደዚያ ሲለኝም አንቺ ቁመይ ስሰም ነበረ ስትስጭብ ነበረ፣ ለምንድን ነው በማለት እንግዲህ የኩሽናም ሂዳም አናግራት ነበረ። እርግብ ሀናን ማለት ነው። ባነገረችበት ሰዓት እኔ በጣም ነው ደስ ያለኝ። ምክንያቱም አባቱ አባት ልጁ ማን እንደሆነ ተረድቶታል። መንፈስ ራሱ ነግሮታል። ስለዚህ አባቴ ደግሞ ልጅሽ ልጄ ብሎ ስላቀፈኝ እጅግ በጣም ደስ ብሎኛል፣ ስላወቀኝ በማለት ልጁ ማን እንደሆነ ስላወቀ እኔ በጣም ደስ ብሎኛል በማለት እንግዲህ ትመልስላታለች። እርግብም መቼም አይሆንም በማለት እንግዲህ ስትናገራት ነበረ። ይሄ ምኞትሽ ነው መቼም አይሳካልሽም እያለች ነበር። እናቴን በምን እንደበረዝሻት አላቅም። አባቴ ግን ማን እንደሆነ ልጁ አቋል በማለት እንግዲህ በኩራት ስትናገር፣ እንዲሁም ሀኒዬ ሰምተናል ማለት ነው። ምናሴም ትናንትና ትንሽ ተጠራጥሯት ነበረ አላመናትም ነበረ ማለት ነው። ስለዚህ ዛሬ ደግሞ ሀኒችን ይቅርታ ጠይቋታል ማለት ነው እና አንቺም እርግብም ብትሆኑ እህቶቼ እኔ በጣም ደስ ይለኛል በማለት ደግሞ ከድሮ ጀምሬ ሀኒች ምን አለ እህቴ በሆነች ብዬ የምመኘው ነበረ እና ደግሞ ይህ ነገር ደግሞ አሁን ስለሆነ ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲህ ምናሴም ባረገው ነገር፣ በተጠራጠረው ነገር ይቅርታ ጠይቋታል። ሀናን መልሳ ጥያቄ ጠይቀው ነበረ ምናሴን ምክንያቱም እኔ ወይንም ደግሞ እርግብ ማንኛችን እህት ብንሆን ደስ ይለሃል? የሚል ጥያቄ ነበር የጠየቀችው። እኔ ሁላችሁን ብትሆኑ ደስ ይለኛል በማለት መልሷል። ምክንያቱም መወለድ ቋንቋ ነው። አይ እንደሰም አይሆንም፣ አንዷን አንዷነች ሀሴት ልትሆን የምችለው ስለዚህ ምረጥ ብለው ነበረ። እኔ መምረጥ አልችልም፣ እግዚአብሔር የፈቀደው ነው የሚሆነው። ከምርመራ በኋላ ሁሉንም እናያለን፣ ግን ደግሞ እጅግ በጣም ደስ ብሎኛል በማለት እንግዲ በደስተውን ገልጿል ማለት ነው። ያው ምናሴ ከድሮ ጀምሮ ልክ እንደመጣች እህት ያክል ይሰማኛል። ሀና እህታችን ነው የምትመስለኝ፣ የቤቱ አንዱ አካል ነው የምትመስለኝ ያለ ደጋግሞ ሲናገር ነበረ። አሁን ላይ ሁሉም ነገር እየተሳካ ይመጣል። በነገራችን ላይ እንዲሁም ደግሞ የሰላም አባት ከሀና ጎን ወይንም ደግሞ የሀና ልጅ ነሽ በማለቱ እጅግ በጣም ደስ ብሎኛል ማለት ነው። ወይዘሮ አልማዝ አሁን ላይ ምንም አሁንም አይኗን እንደከደነች ነው። ዘወር ዘወር ብላ እያየች አደለም። እርግብን ሙሉ በሙሉ አምናታለች፣ ግን ደግሞ አባት ተጠራጥሯል። በእርግብ ንግግርና በሁኔታዎቹ እየጠረጠረ መጥቷል ማለት ነው። እርግብ ቀደም ቀደም እያለች ስትናገር ነበረ። እንዲሁም ደግሞ ሀኒቼ ሲጠይቃት የነበሩችን ጥያቄዎችም ረጋ ባለመንፈስም ስትመልስ ነበረ። ግን አሁን ላይ ወይዘሮ ባዮሽ የምታደርገው ነገር በእርግጠኝነት ምርመራው እንዲካሄድ ፈልጋለች። ምክንያቱም እርግብ በሁሉም እምነት እንዲኖራ ስለፈለገች፣ ይህ ነገር ምርመራው እንዲደረግ ፈልጋለች ማለት ነው። ምርመራው እንዲደረግ የፈለገችው ደግሞ ምርመራውን እንትን ለማዛወር ስለፈለገች ነው፣ በእርግጠኝነት ማለት ነው። እንግዲህ ብርም ከፍላ ይሁን ምንም አድርጋ ይሁን የእርግብን ውጤት የሀና ነው ብላ የሀናን ውጤት ደግሞ አሳልፋ የእርግብ ውጤት ነው ብላ ሐኪሞች እንደዛ እንዲያደርጉ ብር ከፍላ እንግዲህ በሐሰት ትሰራዋለች ሀና ያን ጊዜ ውሸታም እንድትባል ታደርጋለች ማለት ነው። ግን ደግሞ እውነት ምንም ያክል ነገር ብትዘገይ አንድ ቀን ትወጣለች እና ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በያላችሁበት በሰላማችሁ ይብዛልኝ። መልካም ጊዜ ተመኘሁላችሁ።